ይቻላልሽ? እሺ ሱራ አራት አርባ ሶስት ላይ ያለውን ነገር እስቲ ታነብልኝ አለ። እዛ ጋር የሚጠቅሰው ስለ ሴቶች እርኩስነት ወይንም ደግሞ እንደ ቆሻሻ እንደሚታዩ ንጽጽር ያደርጋቸዋልና ከአይነ ምድር ጋር አራት አርባ ሶስት ነው ያልሽው።

አስካሪ በዛት ሀራም ሳይደረግ በፊት የተነገረ ንቅጽ በዚያ በኋላ ሙሉ በሙሉ ሀራም ነው ተባሉ። የሰከራቸው ሆናቸው እንዳትቀርቡ፣ ምክንያቱም በዚያ ጊዜ ሰውየው የሚናገረውን አያውቅምና ማለት ነው። ቀጥሎ ምናለ፣ የረከሳችሁም ስትሆኑ መንገድን አላፊዎች ካልሆናቸው በስተቀር አካላታችሁን እስከምትታተቡ ድረስ ስግደትን አትቅረቡ ይላል። የረከሳችሁም ሆናቸው ይላል ገን ሰውየው ጀናባ ሆኖ ማለት ነው የዘር ፈሳሽ አይቶ ከሆነ ሰውየው ሻወር ሳይወስድ እና ሳይታጠብ ሶላትን እንዳይቀርብ እያለ በሽተኞች ወይንም በጉዞ ላይ ብትሆኑ ወይንም ከእናንተ አንዱ ከአይነ ምድር ቢመጣ ወይንም ሴቶችን ብትነኩና ውሃን ባታገኙ ንጹሕ የሆነን ምድር ገጽ አስ ይቅርታ ተደውለብኝ ነበር። ይሰማል

ሰውየው ለውዱስ አደራረግ ስርዓት ነው። እስቲንጅ አድርጎ ከሆነ ሰውየው ሂሮ ወይንኩንቱም ጅኑ በንፈጣሃሩ ይላል። ጀናባ ከሆናችሁ ሻወርን ወሰዱ ካለ በኋላ ወይንኩንቱም መርባ ታማችሁ ከሆነ ግን አው አላ ሰፈሪን ወይንም ጉዞ ላይ ከሆናችሁ አው ጃ አሐዱ ሚንኩ ምን ልቃይጥ ወይንም አንዳችሁ ከእናንተ አይነ ምድርን መጥቶ ማለት ተዝራርቶ ከሆነ አው ላመስቱሙ ኒሳ ወይንም ሴቶችን ተገናኝታችሁ ከሆነ ፈለምት ጅዱ ማን ውሃን ካላገኛችሁ ቴይሞሙ ሶደን ጠይባ በንጹህ አፈር ተይሞም አድርጎ። ሰውየው ከሚስቱ ጋር ተገናኝቶ ከሆነ ሻወር መውሰድ እንዳለበት እያስተባርነ ሻወር እንዳይወስድ ውሃ ካላገኘ ደግሞ በአፈር ተይሞም ያድርግ እያለ ነው። ልክ እንድሁ ሰውየው ጀናባ ሆኖ ከሆነ ለምሳሌ ሰውየው ግንኙነት ዘር ፈሳሽ ሰው የዛኔ እንደዛ አይቶ ከሆነ ህመምተኛ ከሆነ ወይንም ጉዞ ላይ ከሆነ ውሃ ካላገኝ ይህ ሰው ተይሙ የሚያደርግ እያለ እና ስለዚህ ከዚያ ጋር እያነጻጸራት ሳይሆን ሻወር የሚያስወስዱ ነገራቶችን እየዘረዘረ ነው እንጂ እያወዳደረ አይደለም። ለምሳሌ የሆነ መንገድ ላይ አንድ ምልክት በዚህ ሰውም ሆነ እንስሳትን ማለፍ የተከለከለ ነው አለ ማለት የተከለከሉ ነገሮችን እየዘረዘረ እንጂ፣ አሃ እንዴት ሰውና እንስሳትን እኩል ያደርገ ያነጻጽራል? ላ እያነጻጽራ አይደለም ሰዎች ያላደን እዚህ ጋር እያነጻጸራቸው ሳይሆን ሻወር የሚያስወስዱ ነገራቶችን እየገለጻቸው እየገለጸ ነው። ሰውየውን እንቅልፉን ተኝቶ ጀናባ ከሆነ ሻወር ይውሰድ። ልክ እንዲሁ ከሚስቱ ጋር ተገናኝቶ ከሆነ ሻወር ይውሰድ። ልክ እንዲሁ ሽንት ቤት ተጸዳድቶ ከሆነ የዛኔ መታጠብ እንዳለበት መጽናት እንዳለበት እየገለጸ ነው። እነዚህን ነገራቶች ገብቶሻል? እሺ እዚህ ጋር ማለት ነው። ለምሳሌ አሁን አንድ ወንድ ከሚስቱ ጋር ወይ የሆነ ግንኙነት ኖሮት ሊሆን ይችላል። ከሌለው ስ ከሌለው ወይንም ሴት ሊ ስለነካ ውዶ ማድረግ አለበት ወይ ሻዋር አይወስድም። አሁን እዚህ ጋር ፈቅተ ሲሉ ሻዋር ወሰዱ። ስለ ሻዋር ነው እያወራ ያለው ሰውየው። ሚስቱን ቢነካ ሻዋር አይወስድም ችግር የለው፣ ቢነካት ይችላል። አው ላመስቱም የሚለው አው ጃማዕቱም ለማለት ነው ወደ ምስቶቻችሁን ብትገናኙ ማለት ነው። አሁን ግንኙነት እንደሆነ የታስብበት አላ ገ ይህን ቃል ግንኙነት የሚለው እንዳለመጠቀም መንካት በሚል የገለጸው ተሻለ አላ ግንኙነት እንደሆነ እንዳለ ተፍሲሮች ላይ አሁን ላሳይሽ። ወደ መስቶ መልሳ የሚለው ስለ ግንኙነት ነው እያወራ ያለው ግንኙነት እንደሆነ ላሳይሽ፣ ተፍሲሮች እንዳለ ዚጋ በጣም በርካታ ተፍሲሮች አሉ። ከነዚያ መካከል የተወሰነ ላሳይሽ

ወይም ሚስቶቻችሁ ላይ ልትደርሱ ወይም ልትገና እየፈታ ነው። ወደ አማርኛ አሴክል ግንኙነት ካለ እያለ ወደ በመንካቱ አይረግስም ካደረገ እዛኔ ጀናባ የሚባል ነገር ወይም ዝርፈሳሽ እዛኔ ሻወር መውሰድ እንዳለበት እየገለጸ ነው እንጂ ብቻ ሌላ ነቢያችን ሰማሪ ማለት የመጨረሻ ፓርቱ ትዕዛዝ የተሰጠው ለወንድ ነው። በምድር አፈር ነው የሚለው ለወንድ ለሴትም ነው። እሱ ተይሙ ማድረግ በአፈር የማጽዳት ስርዓት ነው። ውሃ በሌለበት ጊዜ በአፈር የማጽዳትን ስርዓት እያስተማረ ነው። አልቀዙ ለምሳሌ ውሃ በሌለበት አካባቢዎች ከባልና ሚስት ግንኙነት አደረጉ ወይም ደግሞ ሰውየውን እንቅልፉን ተኝቶ ጀናባ ሆነ ወይም የዘርፈሳሻየ የሰው የሻር መውሰድ እንዳለበት ነው ህጉ የሚያስተምረው፣ ውሃ ካለ ማለት ነው። ውሃ ከሌለ የሚለውን ይም እያስተዋረ ነው። ውሃ ከሌለ ግን ቴሙ ማድረጉ ነው። ቴሙ ማለት በአፈር የማጽዳት ስርዓት ነው። በአፈር የማጽዳት ስርዓት እሱ ቴሙ ይባላል። እሱ ነው በአፈር ሲባል ሄዶ መንከባለል ምናምን እንዳይመስላቸው፣ ሰውየው እንደዚህ መዳፉ በመዳፉ ያድርግና ሰላም አለይኩም ወራህመቱላሂ ወበረካቱህ። ያንን ፓርት ልጠይቅ ነበረ። የወንድም እንደዚ እኮ ነው። ከወንድም ከሴትም አንድ አይነት የዘር ፈሳሽ ይወጣል። ስለዚያ ነው የሚናገረው። በቃ አንቺ ስለ ወር አበባዋ አይደል ለማለት ፈልገሽ ነው። ከዚያ ውጭ ሁለቱም የዘር ፈሳሽ ያሉ የዘር ፈሳሽን አስመልክቶ ነው እየተናገር ያለ አንቀጽ። ስለ ወር አበባ ለማለት ፈልገሽ ነው። ይሰማሻል

አላህ ፈለክ እንዴት ነው? ሰላም ነህ? ሰላም ናቸው እንደምህቶች ፍልስላም ሳኢሙን ወሳኢማት እንዲሁም ክርስቲያን ወገኖች ሰላም ናቸው ወይ? እኔ ደህና ነኝ አልሐምዱሊላህ። ባረከላሁ ፊክ። ጥያቄሽ እና አሁን ትቀጥላለህ። ይቅርታ ጥያቄሽ ቀጣይ ምንድን ነው?